እባካችሁ አፋልጉኝ እባካችሁ፣ ሙስሊም ሆናችሁ ተባበሩኝ በአላህ አለሙ መንገሻ ይባላል። ልጅ ጠፍቶኝ ነው። አገሩ ራያ ቆቦ፣ ልዩ ቦታው ሀያ ሁለት አፋፍ። ልዩ ቦታው ትውልድ ቦታው ሀዶ ማርቀሪዎስ ይባላል። መዲና ነበረ ሀ መዲና፣ ከሚስ ምሽት ታሪ ከሚስ ምሽት ጀበል ዓሽር። እባካችሁ ሀጠፋ ሶስት 3 አመት። እኔ እናቱ ማርታ መንገሻ ይባላል። ልጅ አለሙ መንገሻ ይባላል እና ባካችሁ፣ ሙስሊም ከሆናችሁ በአላህ ሶስት አመት ነው አፋልጉኝ። ባካችሁ፣ በአዳ ነው ክርስቲያንም ከሆናችሁ በመታመን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድ ቤተሰብ ወይ ሰላም ብያለሁ። ሰላማችን ይብዛ በያለንበት። እንግዲህ እነዚህ እናት ልጄን አፋልጉኝ እያሉ ይገኛሉ። በጣም ያሳዝናል። ወቶ ከመቅረት ወቶ ከመንከራተት ወጥቶ እንዲሁ ከንቱ ከመቃካል ላይ ጠብቀን፣ ለእናቶችም እንደዚህ ለተጨነቁ አላ ልጆቻቸውን ያስገኝላቸው። ይሄ ልጅ የምታውቁ ካላችሁ እንግዲህ ዓለም እዚህ ቦታ ነው በሉና አሳውቋቸው፣ እንሻላ እኔም ጋር ብዙ ሰዎች ስለምትከታተሉኝ እንደ አንድ ሰው እንኳን የሚያውቀው ቢገኝ ያመጣ ያመጣሁላቸው። በጣም ነው ያዘንኩት፣ በጣም ነው የሚያሳዝነው። ስንቶቻችን ነን እንግዲህ ብዙዎቻችን እንዳላ ፍቃድ የሆነ ስንቶቻችን፣ በደህና ነገር ላይ ሆነን ደህና ቦታ ላይ አርፈን እንሰራለን፣ በደህና ነገር መተን እንሰራለን፣ እንለወጣለን። ግማሾቻችን ደግሞ እንዲሁ ከንት ሆነን እንቀራለን ማለት ነው። በቃ የሚያጋጥመን ነገር አናቀውም፣ ጥፍት እንላለን። ከቤተሰብ አንዳንዱም ሆን ብሎ የሚጠፋለ ቤተሰብን ያለመጠየቅ ገንዘብ ላለመርዳት እያሉ የሚጠፉ አሉ። ግን አስችሏችሁ ነው እንደዚህ ሆናችሁ የምትጠፉ ሰዎች የሚሉ ልጆች እኮ አሉ። እኔ ከደወልኩ አመቴ ይላችኋል። እኔ ከደወልኩ ሁለት አመቴ፣ ሶስት ወሬ፣ አራት ወሬ፣ አምስት ወሬ። ወላጅ እኮ ይጨነቃል። ባካችሁ፣ የተደበቃችሁ ካላችሁ አለሁም በሉ። ቤተሰብ ይጨነቅባችኋል። ዝምብላችሁ አትደበቁ። በችግር ከሆነ ምን ይደረጋል፣ እንግዲህ ከችግራቸው አላህ ያላቃችሁ። ግን በተለይ እናት፣ እናት ያላችሁ ልጆች ማለት ነው ባትደበቁባቸውና ካላችሁበት ነገር ሁሉ ላይ ሊያውም በጭንቀትም ላይ እያላችሁ ከሆነ እንደው አደራ እናት የላና እግር በሉና እናታችሁን እንድታናግሩ እናታችሁ ድምጻችሁን እንድትሰማ ብትሆኑ ደስ ይላል። ከምር እናትነት በጣም ከባድ ነው። እናት ደግሞ የልጇ መከራ ምን ያህል እንደሚከብድ ያው እናት የሆነ ሰው ያውቀዋል ማለት ነው። ማንኛችንም ትንሽም ሆንን ትልቅ ሰዎችም ሆንን ልጆችም ሆንን ማንኛችንም እናት ስንሆን የእናትነት ልክ እናውቀዋለን። ስለዚህ ይሄን ልጅ ያያችሁ ሰዎች እንግዲህ በቲክቶክ ሰፈር ሄድ በሉና አለን በሉ። ለኔም ብታሳውቁ ችግር የለው። ምን ያሉበት ቦታ ላይ ይሄ ልጅ እዚህ ቦታ ነው ብዬ እላለሁ ማለት ነው። ያው በጥቂቱም ቢሆን ትንሽ ሰው ትከታተሉኛላችሁ። እንደው አንድ ሰው እንኳን ቢያገኘው ብዬ ነው ያመጣሁት። ያሳዝናል። እንደዛ አይነት ነገር ስታገኙ ሸርሸር አድርጉት፣ በምታውቁት ሚዲያ ላይ በምትጠቀሙት ሚዲያ ላይ ሸርሸር አድርጉላቸው። ካንድ ከመቶ ሰው ሁለት ሰው አንድ ሰው እንኳን ቢገኝ በጣም ቀላል አይደለም። ይሄ ደግሞ ሚዲያ ጉልበት አለው፣ ኃይል አለው። ብዙዎቹ ልጆች እየተገኙ ነው። ጠፍተው እንደዚህ በፎቶቸው ሼር ሼር ሼር ሲደረግ እየተገኙ ነው፣ ከቤተሰብ ጋር እየተገናኙ ነው። ስለዚህ እንደዛ አድርጉላቸው። እንግዲህ አላህ ይጠብቀን። እውነት እፈራለሁ፣ እኔ እየፈራሁ ነው። እኔ እንጃ፣ ይሄ በስደት ላይ ሆኖ መጥፋትን በጣም እያሳሰበኝ ነው። አደራህን አለየ፣ አደራህን እንደው ድምፅ የጥፍት እንዳይል፣ እንደው አደራህን እንደው እንደ ድምጣቸውንም የጠፉትንም አንተ አሰማቸው። ኸይር ነገር ምረጥላቸው ያረብ ለእኛም ከይር ምረጥልን ሀገራችን ኢትዮጵያን ሰላም አድርግልን ሀገራችን ኢትዮጵያ እኮ ሰላም ከሆነ የሰርተን የምንኖርባት አፍርተን የምንኖርባት ተመልከቱ አሁን ይሄ ይሄ እንግዲህ የት ይመስላችኋል ኢትዮጵያ ነው ይሄ የአንድ ጓሮ እሸት ነው አንድ ሰው ጓሮ እሸት ማለት ነው እና ይህን የመሰለ ሀገር አለን ከሰሩበት የሚሰራበት የሚለወጡበት የቸገረን ብቻ የሰላሙ ነገር ነው። የሰላሙ ነገር ብዙ ነገሮችን እያጠፋብን ነው ያለው። በቃ ወጣቶችም ምርጫቸው ስደት ነው። ሴቱም ወንዱም ምርጫው ስደት ነው። አሁን እኮ ሀገር ላይ እየተቀመጠ ያሉት ሕጻኖቹ ላቅ ማዳም ያልደረሱት እና እነዚህ አቅመ ደካማ እናትና አባቶቻችን ናቸው መሰደር ስለማይችሉ እነሱ መንገድ መሄድ ስለማይችሉ ሌላውማ እየተነሳ እየመጣ ነው እየጠፋ እየመጣ ነው ምክንያቱም ይሄ ሰላም የለም የኑሮ ውድነት አለ ማንኛውም ነገር በቃ አስደሳች አይደለም ሀገራችን አላህ ደስታችንን ይመልስልን ያረቡ አረ ያስደስተን ያስደስተን ያስደስተን ወላ ኢትዮጵያ ተለወጠ ተቀየረ ስንል እንደገና ወደታች እየሆነችብን ነው ያለችው የኑሮ ውድነት በቃ እያከሰማት ነው ያለው። ሰላም የማጣት እያከሰማት ነው ያለው። ሕዝባችን እንደዚያው ነው። እናት አባቶቻችን አሁን ስታዋቸው በጣም ነው የሚያሳዝኑት። በልተው ጠጥተው አይጠጋቸው በቃ እንልክላቸዋለን፣ ይበላሉ፣ ይጠጣሉ ግን ቤት ውስጥ አይቸግራቸውም። የሰው ልጅ መብል መጠጥ ብቻ አይደለም ሰውነት የሚሆነው ሰላም የሚሰጠው ምንድነው ዋናው? በቃ ሰው ለሰው ተዋዶ ስጋት የሌለበት ኑሮ ሲኖር ነው፣ ንጹህ እንቅልፍ ሲተኛ ነው። እና ስለዚህ በቃ እንጃ ዱንያ ተጣባብናለች፣ ዱንያ አስጠልታብናለች። አላህ ደስታችን ይመልስልን፣ ይህ መጥፎ ጊዜ ይውሰድልን እና ጥሩ ዘመን ያምጣልን። ሁላችሁም በዱአችሁ ክርስቲያኖችን በጾለታችሁ አነረሳሳ ለኢትዮጵያ ነገር በጣም እያሰጋን ነው። እንግዲህ የጠፉትንም ቤተሰቦች አላህ ያስገኝላችሁ፣ የሞቱትንም አላህ ይራህማቸው፣ የጠፉትንም የታመሙትንም አላህ ያድናቸው። እንግዲህ ምንም አይባልም፣ እኛንም ያለነውን አላህ ይጠብቃል።